በኦክሲጂን የመጡት ፎዬ ነበሩ። የዛን ቀን ከይርጋለም ማለት ነው ሰባ ሺ ብር ጨርሰ ምናምን ብለው ልጆቻቸው እዚህ ጋር ሲያውጁ፣ ምስክርነት ሲሰጡ እሱ አባት የተፈወሰበት ቀን፣ ከዛ እዛ ጥግ ላይ የተቀመጥኩኝ እኔ የመጣው ለሌላ ነገር ነው ግን መንታ መንታ ልጅ መንታ መንታ በረከት ስትል እኔ ለአንቼ ሻርፉ ሴቲቷ ስከታይቸ ከተትኩኝ። በወሩ ሲያቅለሸልሸኝ የሆነ ስሜት ሲሰማኝ አዳር ርኩኝ ሲሄድ የመንታ ልጆች እርጉዝ ነሽ ወር ከ15 ቀን እንደዚህ መንታ ልጆች ነለ ለጌታ ለኢየሱስ ምንም ምንም አልጫንክም አንተ ላይ ያለውን ጸጋ ራሱ የእውነት ልጆች ሆዴ ውስጥ እያሉ አፈሩን ከዚህ እየእጄ እንደዚህ ስቀባ ዝም ሲሉ ይጫወታሉ። ራሱ በቃ እንዲግራና ግራና ስጡ። ዛሬ ቤታች ውስጥ የጨፈረ ድህነት፣ ቤታች ውስጥ እየጨፈረ ያለ የሟርት መንፈስ አናቱ ይመታል። ሻርፕ ነው ሻርፕ የራሴ አንገቴ ላይ ያለውን ሆዴ ውስጥ ከተትኩ ከዛንተ መንታ መንታ በረከት መንታ መንታ ልጅ ስትል እኔ ዝም ብዬ አሜን አሜን፣ በሞኝነት አሜን ብዬ እጀ በወሩ የመንታ ልጆች እና እርጉስ ተብዬ ተነገረ። እጅ ሳይጫ ምንም አልጫንክም። ምን አለ ቤተሰብ ባለቤትሽ አንዴ ደስ ነው ያላቸው። ሁሉም ደስ ብሏችሁ ምንም የለም ከዘርም የለም እኛ ቤት ማንም ጋር በእሱም የለም በእኛም የለም። አሁን አሜን ብዬ መንታው ልጅ መጣ ነው እያልሽ ያለሽ? አዎ እስኪ እኔም ዝም ብዬ አሜን ልበል። አሜን። አይ ለራሴ ነው እያልኩ ያለው። ለራሴ። ይሁንላችሁ። ምንድን ነው የምታስተላልፊው መልእክት? መስፍኔ ላይ ያለውን ጸጋ እንዲሁ እንደቀላል አትዩ። የእውነቴ ነው የምላችሁ። እኔ ውስጤ በቃ እንዴት እንደምወደው እንቅልፍ እንኳን ሳጣ ቲቪውን እንዲህ ከፍቼ ነው የማድረው ቤት ውስጥ ሲጨንቀኝ ስከፍት ምንም ነገር ልጆቹ አይታመሙብኝም። ዛሬ ሲያነክስ አንዱ በጽና በጸሎት ሲያነክስ አንተ በቲቪ ስታዊ ይሰማው በቃ ይሄ የእግዚአብሔር እጅን የእግዚአብሔር ስራን በልቻ አለው። መጥቼ ግድ መመስከር አለብኝ ብዬ መጥቼ ሲያነክስ እዛ እንደተቀመጠ ነው። እንደውም ልጆቹ እዛ ጋር ፈራለሁ አልመሰክርም እያልኩ የመሰከርኩኝ በጣም ይቅርታ። የእግዚአብሔር ሰው ልጆችሽ እድሜያቸው ስንቶ ነው? አመት ከሰባት ወር ጨርሷል ማን አልሻቸው? ልጆችሽ ስማቸውን ሶስተኛ ወር ላይ በቲቪ አንተ ስማቸውን ማን አልክሽ ብለህ ስትጠይቅ በጽናትና በጸሎት ስትል በቃ እኔ ሆዴ ውስጥ እንዳለኔ የእኔ ልጆች ስማቸው በጽናትና በጸሎት ናቸው አልኩኝ። በጽናት ይኸው፣ በጸሎት ያው፣ ወንድ ናቸው ወንዶች ናቸው። ሞልል ለሚፈልግ ሰው መንታ የሚፈልጋለ ባርኪያቸው፣ ቃል አውጭ መንታ ልጅ ይበያቸው። እሺ መንታ ውለዱ። እዚህ ቸርች ቤተፋጌ ቸርች መጥተው ምንም የጠየቃችሁትን ጥያቄ አታጡ። በበረከት ተባረኩ። መሰግናለሁ ለካ ምሕረት ነው፣ እኔን ሰው ያርገ። ለካ ይቅርታ ነው በህይወት ያኖረ። አጠገባችሁ ያለውን ሰው መንታ በረከት ተለቆልሃል በሉት ድገሙና በሉሲ እጃችሁ ዘርጉ ልባርካችሁ። ድንገተኛ መንታ መንጭ መንታ ፋይናንስ መንታ መንታ የሆነ ቁልፍ መንታ መንታ መኪና መንታ መንታ ቤት መንታ መንታ ልጆች ወደ እጃችሁ ይምጣ። በጽናትና በጸሎት በእግዚአብሔር ቤት ይተከለው። ሰማይ በቤታችሁ ላይ ይከፈት። እግዚአብሔር ፊቱን ያብራላችሁ። እኚህ ልጆች በእግዚአብሔር ቤት ይለምልሙ። አሜን